የመድኃኒት አቅርቦት ችግርን ለመቅረፍ የመድኃኒት ግዥ አዋጁ ይሻሻላል ሲሉ የጤና ሚኒስትር ዶክተር መቅደስ ዳባ ገለጹ። ሰባተኛው ብሔራዊ የመድኃኒት አቅርቦት ሰንሰለት ጉባኤ በአዲስ አበባ ተካሂዷል። አዲሱ ዳዊት ተከታትሎታል። የሕክምና መድኃኒቶችን ገዝቶ ለተጠቃሚዎች ማድረስ ዋናው ተግባሩ የሆነው የኢትዮጵያ መድኃኒት አቅርቦት አገልግሎት የተመሰረተው በ1939 ዓ.ም ነው። ጥራት ያለው ፈውስ የሚሆንና ደህንነቱ የተጠበቀ መድኃኒት በጊዜና በፍትሃዊነት ማድረሱን ይቀጥል ዘንድ በተቋሙ በየአመቱ ጉባኤ ይካሄዳል። ዘንድሮም ሰባተኛው የመድኃኒት አቅርቦት ሰንሰለት አመታዊ ጉባኤ ተካሂዷል። በጉባኤው ላይ ንግግር ያደረጉት የጤና ሚኒስትር ዶክተር መቅደስ ዳባ በጤና ሚኒስቴር ከተተገበሩ ማሻሻያዎች መካከል መካከል የመድኃኒት አቅርቦት ሁኔታንና በዘርፉ የነበሩ አዋጆችን ማሻሻል ነው ብለዋል። መድኃኒት አቅርቦት አገልግሎት ብቻ ያለውን ስራ ብንመለከት ሪፎርም ስንጀምር በተቋም ውስጥ ብዙ ስራዎች ጀምረናል። ትልቁ የህዝብ ጥያቄ የነበረው የመድኃኒት አቅርቦት ጥያቄ መጀመሪያ የነበረበትን የአዋጅ የመቀየር ስራ በሰፊው ተሰርቷል። በቃ ምንድን ነበር ቦትልኔክ፣ የማያሰራው ስራ ምንድን ነበር የሚለውን በማየት ያንን እንድናደርግ ሆኗል። ሁለተኛውና ትልቁ ስራ ደግሞ ያንን ወደ መተግበር መግባት ነው። እኩል ካልሄደ ካልፈጠነ በስተቀር ወረቀት ላይ ከተቀመጠ ምንም ለውጥ የለውም። የዚህ ዓመት ትኩረት ደግሞ መድኃኒትን በብዛትና በጥራት ማቅረብ፣ አሰራሩንም ዲጂታላይዝድ በማድረግ ተደራሽነቱንና የማህበረሰቡን ተጠቃሚነት ማረጋገጥ ስለመሆኑ አንስተዋል። የመድኃኒት አቅርቦታችንን የህብረተሰባችን የበሽታ ይዘቶችን እንደ በየአመቱ በየአምስት በየአስር አመቱ እየጠበቀን ኢዴቼስ መስራት ሳይሆን የበሽታ አይነቶችን መለየት፣ የህብረተሰብ የጤና ይዘቱን ማወቅ፣ ከዛ ለዛ ዝግጅት ማድረግን በጋራ እንሰራለን። ከላይ ስናየው መልኩ ይህንን ነው የሚመስለው። ህብረተሰባችን ፍትሐዊነት፣ ተደራሽነት ያለው ቀልታፋና ጥራቱን የጠበቀ አገልግሎት እንዲያገኝ መስራት ነው። የኢትዮጵያ መድኃኒት አቅራቢ አገልግሎት ዋና ዳይሬክተር ዶክተር አብዱልቃድር ገልገሎ ተቋሙ ባለፈው አመት ከ68 ቢሊየን ብር በላይ የሚገመት መድኃኒት ገዝቶ ለተጠቃሚዎች ማቅረብ ስለመቻሉ አንስተዋል። ከዚህ ውስጥም ከ20 ቢሊየን በላይ የሚሆነው በተፈጥሮና በሰው ሰራሽ አደጋዎች ምክንያት ለተጎዱ ወገኖች ተደራሽ የሆነ ነው ብለዋል። ተቋማችን አምና 2017 ብቻ ወደ 68 ቢሊየን የሚያክል ግብዓቶችን አሰራጭቶታል። ይሄ ክትባትን በዘመቻ የሚመጡ ግብአቶችን ጨምሮ በአገሪቱ በጣም ሰፊ ክፍተት ያላቸው በብጊዜ የሚመጡ ጨምሮ በጣም ሰፊ ጉልበት እያመጣ ሰፊ ጥንካሬ እያመጣ ሰፊ የስርጭት አድማሱን እያሰፋ የዴሞኑን ያሳያል ማለት ነው። በየቦታ የነበሩ የኮንፍሊክት ቦታዎች ላይ የሚያሰራጭ ነው። ክትባትን ጨምሮ ሌሎችም ዘንድሮም በአማራ ክልል በቤኒሻንጉል በኦሮሚያ ኮንፍሊክት አፌክትድ የሆኑ ኤሪያ ላይ ሰፊ የሆነ የግብአትን አሰራጅቶታል። በድምሩ እዚህ ኤሪያ ላይ ብቻ ብንወስድ ወያ ሀያ ቢሊየን አካባቢ የሚደርስ ግብአቶችን አሰራጅተናል ማለት ነው። ይሄ በየብስም በተለያየ መንገዶችም ለማድረስ ተችሏል። ተቋሙ በቀጣይ የሚሰጠውን አገልግሎት የበለጠ ለማጠናከር ዲጂታል አሰራርን በስፋት ከመተግበር ባሻገር የሀገር ውስጥ ተቋማት ጋር በቅንጅት እንዲሁም የሀገር ውስጥ መድኃኒት አምራቾች ጋር በቅርበት መስራትና የተሻሻለውን የግዥ ስርዓት ስራ ላይ መዋል በትኩረት ይሰራበታል ብለዋል። በተለይም አገር ውስጥ አምራቾችን ይበልጥ የምናጠናክርበት ከሀገር ውስጥ ያሉት ተቋማት ጋር አብረን የምንሰራበት እንደ ኢትዮ ቴሌኮም ኢትዮ ፖስታ፣ ኢንሳ፣ ሌሎች አርቲፊሻል ኢንቴሊጀንስ ጨምሮ አገልግሎቱን፣ ጠንካራ አገልግሎት የሰንሰለት ተቋም የሚያደርጉ አብረን የምንሰራበት ይሆናል ማለት ነው። ስለዚህ ተቋሙ ከዲጂታል ከሎካል ፓርትነር አልፎ ደግሞ የግዢ ስርዓቱ ጠንካራ እንዲሆን ለማድረግ የምንሰራ ይሆናል። ጥራት ያለውን መድኃኒት በፍጥነት ማድረስም የአገልግሎት ተቋሙ ዋና የትኩረት አቅጣጫ ሆኖ የሚቀጥል ስለመሆኑ ተነስቷል። በዓመታዊ ጉባኤው በዓመቱ የላቀ አፈጻጸም የነበራቸው ባለድርሻ ተቋማትም እውቅና ተሰጥቷቸዋል።